ገደል አካባቢ ስሙ ይቆየን፣ ታዋቂ ጠንቋይ ቤት ነው። ጠዋት አስኮ ገብርኤል ነበሩ፣ ከሰዓት ጠንቋይ ቤት ገቡ። ደግሞ በእኔው መኪና ተች ነው። ስማ ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴው ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴው እየሄደ ነው። ታዲያ እንዴት ነው? ሰማልኝ ጉድ ስለምትሳደበ ብሎ ስማ፣ ከእኔ ስትሰማው ጦር ከሆነብህ እስቲ ከራሳቸው ስማ ሚካኤል አነገስኩ ያለው በዛ ነጠላ ሳይቀይሩ ጠንቋይ ቤት ነው። ዘጠና ስምንት ብቻ አይደለም እንደው ፈቃድ ያወጣ ጠንቋይ ቃላን በስተቀር እንደ ገብተራ ሁሉ ጠንቋርን በጣም ኦርቶዶክስ የተጠቀጠቀው ሁሉ ጠንቋርን በጣም ከሚካኤል መልስ ጠንቋይ ቤት ይሄዳሉ። ለምን? እዚህም ጥንቆላ ነው፣ እዛም ጥንቆላ ጠንቋይ ቤትም ስትሄድ ደሴም ቲንግ ነው የምታደርገው። የለምደን ጉልበቷ እዚህ የሚንበረከካል ጠንቋይ ቤትም የሚንበረከካል። ለዚህ ነው ሶሻል ሚዲያ ላይ ሁሉም ጸጥ ያለው ስለሚሄድ ስለሚያስጠነቁል፣ ስለሚጠነቋቆል ማለት ነው። አንዱ አንዱን አነሳም ማለት ነው። የዝንጀሮዋ ጉዳይ ነው አይነት የሚሆነው በስመ አብ ወወልድ ወመንፈስ ቅዱስ አለች አሉ ዝንጀሮ። እንደዚህ እንኳን ብላ አንተ በሙሉ በሙሉ መቀመጫቸው ተልጦ ተልጦ ሲያስጠሉ ደግሞ ምናምን ነገር ብላለችልን። በሙሉ መላጣ ናቸው ብላ እሷ ከኋላ ተሰልፋ እየሄደች ከእሷ ኋላ ማንም የለም እና ከፊት ለፊቷ ያሏት በሙሉ የዝንጀሮ መንጋው በሙሉ መቀመጫቸው መላጣ ነው። ዝንጀሮ ቂጣቸው አካባቢ መላጣ ነው እ ምን አይነት ጉድ ነው የማየው? አንድ አይነት ነገር ክርክም ብለው መቀመጫቸው የተላጠ ይህ መላጣት ውልድ ሁሉ እያለች ማለት ነው። ዝንጀሯ እሷ ከእሷ ኋላ ሌላ የለም። የእሷን የሚያይላት የለም። ዞር ብላም አታየውም። እና ይህ በቀበራ ጃርት ቀበራ የሚባለው ነገር ሁሉ ጭጭ ምጭጭ አለው ቆይ ቄሱ እራሱ የወረዱበትን ቦታ የማናውቀው መስሏቸው ብለው አሉ። እሳቸውስ ራሱ እንደታወቁት የጠንቋይ ቤት መሆኑ እነዛ ጠንቋዮቹ ሃይማኖታቸው የኦርቶዶክስ እምነት ተከታይ አሉ። የሚፈረደበት መቼም የፈረደበት ጴንጤ ነው ባይሉ ተስፋ አድርጋለሁ። ራሱ ጠንቋዮቹ የተባሉት ወፋዎቹ ቃልቻው ጠንቋዩ የተባለው ደብተራው መተተኛው ምናም ነገሩ የተባለው? እሳቸው እንዴት አወቁ ደግሞ አሉ። እሳቸው እንዴት አወቁ ያን ቤት ማላቀው መስሏቸው አሉ። እሳቸው እንዴት አወቁ ራሳቸው ዘጠና ስምንት ቀን ስለ ቃልቻ ቤቶች፣ አዲስ አበባ ውስጥ ዘጠና ስምንት ቀን ጠንቋይ ቤቶች አሉ። ስማ በደም ተመዝጋቢ እኮ ነው ሚገርም አሁን የዛሬ የስንት አመት እንዲሁም ለመምራ ልምነ ብዙ ጊዜ ቁጥሩን እያጠናው ነግር ነበር ጉባኤ ላይ ሰማኒያ ሁለት አካባቢ ስር ታስታውሳለን። አሁን ጨምሮ ነው ዘጠና ስምንት የገባው ጠንቋይ ቤትም ጨመር ጨመረ። ነገር አዲስ አበባ ውስጥ እውቅና ያለው አሁ አባቶች ለምን እያለ ነው እናትሉ። ማን ነው የሄደው ነው ጥያቄው። ስማ ሚካኤል ያገኘ ነው። ከፊል እኮ ቃልቻ ቤት እየሄደ ሊሆን ይችላል አሊያዝ ማለት ነው።

ማለት ህጋዊ ፍቃድ ያላቸው ናቸው። በቤት ውስጥ ስንት ጠንቋዮች ጳጳሳት፣ ስንት ጠንቋይ ቄስ፣ ስንት ጠንቋይ መርጌታ አለ? ቁጥራቸው አይታወቅም። በኦርቶዶክስ ውስጥ ያሉት በከነ ነፍሱ የሚያስቀብሩ ፎቶ የሚያቃጥሉ መስተፋቅር፣ ድግምት፣ የገበያ አንደርብ እያሉ የሚሰሩ አየናድን። የባለፈው እዚህ ወደ ሞጆ ነው፣ ምስራቅ ሸዋ ኦሮሚያ ክልል ላይ ሄዶ ዶሮውን ቀብሮ ከአዲስ አበባ የተላክ ነው አለ። አስቆፍረው አንገቱ ላይ አስደረጉት እኮ እንደ ሐብል ዶሮ ለመቅበር ከአዲስ አበባ ሞጆ ድረስ ምን ልታደርግ ይሄድክ እንዴ? መጣ ያ ቦታ የለም እ አዲስ አበባ ለምን እዚያ ጋ የሚቀበረው? አይሰማም እንዴ? ምነው ዝም ጭጭ ምንጭ ጫላችሁ? ኮሜንት ላይ ሁሉ ኦርቶዶክስ። አይ ወገኖቻችን፣ ምን ያደርግልህ ነው የዶሮ ጥምብ ይዘህ ሞጆ ድረስ እንዴ? አንዱ የአዳ ኦሮሞ በሽመል ወገብህን ለሁለት ከፍሎት በእንትን በቅጥቅጥ መኪና ወደ አዲስ አበባ እኮ ቢልክህ ደም በራስ ላይ ነው የሚሆነው። ሄደ ሰው ርስት ላይ ትቀብራለህ። ጠዋት አስኮ ገብርኤል ነበሩ፣ ከሰዓት ጠንቋይ ቤት ገቡ። ደግሞ በእኔው መኪና ተች ነው ዘጠና ስምንት ብቻ አይደለም እንደው ፈቃድ ያወጣ ጠንቋይ ባላል በስተቀር እንደ ደብተራ ሁሉ ጠንቋይ ነው። ኦርቶዶክስ የተጠቀጠቀ ሁሉ ጠንቋይ ነው። ዛሬ መርጌታ፣ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤርስ የድጓ፣ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ በመስተፋቅር ዲያቆን የሚቀድስስ ማን ነው? ዲያቆን ክርስቲያናችን መዋቅር ፈርሷል ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ የስነ መለኮት አስተምሮ ደረጃው ወርዷል። ቆይ ቆይ ቆይ ቆይ ቆይ የህዝቡ አንድነት ምን አለው ነው ምን ብሎ ነው ያለው? የልቃ ሊቃውንቱ ንግግር ከዚህ ቀጥሎ አሰማለሁ። ምንድን ነው ያለው? ምንድን ነው ያለው? የህዝቡ አንድነት ፈርሷል። ሞራሉ ተልፈልፍሶ ወድቋል። የቤተ ክርስቲያኒቱ ቆይ ቆይ የህዝቡ አንድነት ፈርሷል ብሎ ሲል ጨዋታን ጨዋታ ያነሳው ለዳጊ አንድ ነገር ትዝ አለኝ ሊቀሊቃውንቱ እዚህ ምን ነበር ያሉት? ምን ነበር ያሉት? ምን ነበር ያሉት? ምን ነበር ያሉት? ቪዲዮ አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አሪዎስ ይባላል ችግሩ። ወይ እናንተ ጋር ስንት አሪዎሶች እያሉ እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የዋረዱት እነማን ናቸው? እናንተው ጋር ሊቀ ሊቃውንት የተባሉት የሊቃውንት ጉባኤ ሰብሳቢ የተባሉት ብፁዕ አቡነ እንድርያስ በግ ያስቀበሩት አባት ናቸው። አባቶቻችሁ ናቸው። ተነሱና ፈትሿ። ተነሱና ፈትሿ። እንደነኛ አይነቶች ናቸው። ተነሱና ፈትሿ። ማን ያዋርዳት? ቤተክርስቲያን የክርስቶስ ሆና እንዴት ትዋረዳለች? የባዕድ ወራሪ ከውጭ አልገባባችሁ። ማን ያዋርዳት? ንስሐ ነው መግባት ያለባችሁ። ሕዝቡን በመተታችሁና በአስማታችሁ አስራችሁ ይዛችሁ እሺ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። ልጆቿን በሙሉ እያጣች ያለችበት ጊዜ ነው ያለን። ማን ነው ልጆቿን እየነጠቃት ያለው? የኦርቶዶክስን፣ ወዴት ነው የሚሄዱት? ማናቀርቶ አይደለም። ወንጌል ተሰብከው ወደ እኛ ጋር ይመጣሉ። ወንጌል ያልተሰበኩ ወደ እስልምና ይገባሉ። የካህናት ሚስቶች ሁሉ፣ የሰንበት ትምህርት ቤት ተማሪዎች በሙሉ የሰለሙቱ ህዝቡ ወደ ጴንጤና ወደ ሰላም ሲሄድ ከኦርቶዶክስ እየወጣ ከላይ ያሉት ምን ያደርጋሉ? ከጥቂቶቹ በስተቀር በግ ነው የሚያስቀብሩት፣ መተት ጥንቆላን የሚያስተምሩት ካህናቱ። ቅድም እንደተናገሩት ገብርኤል ቤተክርስቲያን አክብራ ስትመጣ አንዴ ያወርዱኝ፣ አባቴ እዚ ጋ ያወርዱኝ፣ እዚም ጋር ደግሞ ማላልፋቸው አንድ ጠንቋይ አባት አሉኝ፣ ከእሳቸውም ቡራኬ ልቀበል ከገብርኤልና ከእናንተ ብቻ አይደለም በወጣ ግር የግረ መንገድ ይህን ሁለቱንም ተሳልሜ ስለቴና አድርሼ ልሂድ እራሳቸው ካህናቱ ያሉት ማለት ነው። ምን ያደርጉ ነው የወረዱት ጠንቋዩ ቤት። እግዚአብሔር ጭም ብላችሁን ገልጧል። ንስሐ ግቡ እሺ። በቋንቋም አልተስማማንም አሉ። ይሄ ነው እኔ የገዛኝ እንደምዕመናኑ ነው። እንደ ባባሳቱ ስናይ አንድ አይነት ቁመና የለሽ እና የመበታተን አይነት ስሜት የሚታይበት እ አንድ አይነት ቁመና የለሽ በገዳማቱ በሊቃውንቱ በመነኮሳቱ በአዛውንቱ በምዕመናኑ ዘንድ አንድ አይነት ቁመና የለሽ አንድ አይነት ትምህርት የለሽ እዛ ጴንጤዎቹ ጋር ስትሄዱ ብቻ እንትን በሉ እኛ ከጥንት ከጠዋት ስንወርድ ስንዋረድ የመጣን እያላችሁ በሉ የቤት ችግር ካተነሳ ብዙ ችግር ነው ያለው ብለው የሚሉትን ነገር አሁን ወደ አደባባይ እያወጡት ነው ያኔ በውስጥ ነበር የሚያሾካሹኩን። ያው እንግዲህ አጸደ ሥላሴ እንግዲህ መቼስ እግዚኦ ነው ማለት ያለብን። ያለንበት ነገር እኮ ብዙ እንደው መድኃኔ ዓለም ይመርምረን እንጂ ብዙ ሱባኤ ሊያስገባ የሚችል ነገር ነው ያለው። እና ልጆቼ እያለ ሲያላዘን የሚውለው ቄሱ እዛው ነበር የነበር ነው። እንግዲህ መቼስ ለዚህ ምድር መፍትሄው እግዚኦ ነው፣ እግዚኦታ ነው የሚያስፈልገው ላሉ እምን ቄሶ ሆኖ እሱ ሄዶ ሴት ጭን ስተወትፎ አንድ ፊት ሆኖ ቀጥታ አያገባም እንዴ? ቄሶ ሆኖ መነኩሴ ሆኖ ቄሶች ውስጥ ተፈቅዶላቸዋል ለማግባት በቀሚስ ውስጥ ተደብቆ እይራአይኪ አይነ ሞት ወይት ረከብኪ ኩነኔ እያለ የሀረር ሰንጋ ነጋዴ መስል የሴቱን ዳሌና ጭን እያየ የሚያምታታም መነኩሴ ምንድነው የሚያደርገው አያገባም እንዲ አንድ አንድ ለአንድ ውስጥ አይገባም እንደ መድኃኔዓለም እንደኔ እንዲሰጠው አይጸልይም አንድ ለአንድ ማለት ነው ኤጲስቆጶስ እንዲ ሊሆን ይገባል ብሏል ቅዱስ ጳውሉ ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ምን የአንዲት ሴት ባል የሆነ ኤጲስቆጶስ አዎ ምናልክ ጳውሎስ የአንዲት ሴት ባል የሆነ ልጆቹና ቤቱን በሚገባ የሚያስተዳድር። አንዲትን ሴት ነው ሚስት የሚያረጋት፣ የአንዲት ሴት ነው ባል የምትሆነው። ይሰማህላረ ወጠብሻ ጎረም ያረጀሽ ያረጀ ሽማግሌ አንዲቷን ሴት ብቻ ነው የምታገባው የተፈቀደልን። አይ ምል ጌታ እኮ በኤደንገነት ብዙ ዛፎችን ተክሎ እዛ ያሉትን ቅጠሎች ፍራፍሬዎችን ሁሉ እየቀጠፋችሁ ብሉ ብሏልና ምል ምን በአንድ ተወስነናለህ? አትብሉ እኮ የተባለው አንዷን ዛፍ ነው ብሎ የተባሉ ብዙውን ዛፍ ነው። አሁን ግን ደግሞ ብዙ ዛፎችን አትብሉ ብላችሁ ልትከለክሉ አይገባም። አንዷ ዛፍ ማለት በአንድምታ ትርጓሜ አንድ ሴት ማለት ነው። ስለዚህ በአንድ ሴት ብቻ ታጥረን መቀመጥ የለብንም ብለህ አታም ታታም ስል ብራዘርዬ፣ አንድ ለአንድ በሚባለው የጽድቅ መንገድ ላይ እናስገባሃለን። መነኩሴ የሆነ በቀሚስ ውስጥ ተደብቀህ ያቆብ ያቆብ ጨዋታ ነው እንደምትጫወተው በየሴቱ ቀሚስ ስር ጸበል ሊረጩ እየሄዱ ስንቱን ነገር ረጭተውት የመጡ ልጆቻቸው አድገውላቸዋል እኮ በእውነቴ ነው። አባቴ አባቴ ብሎ ሲል የንሳ አባት ሆኖ አይደለም። ኮፒ ደግሞ እንደዚህ አይነት ነገር መድኃኔ ያለም ክርስቶስ ሲያጋልጥ እኳን አንተ ኮፒ አላየሁም። በባህር ዳር ገብርኤል ቤተክርስቲያን ተሾሞ ያችን ደናግል ሴትዮ ከገዳማ ወጡና ደው አደረጓት። ደው ማለት

ታዲያ ኤርሚያስ ይለቁ ምልህ፣ አንዳንዴም እኮ በዋልድባ ይዘፈናል ተብሎ እንደተባለ ብለህ እዚህኛ ላይ አትቀልድም፣ ንስሓ ትገባለህ። ንስሓ ግባ፣ ምንድን ያልከ ኤርሚያስ። ንስሓ ትገባላችሁ፣ ንስሓ ግቡ። አንዳንዴም በዋልድባ ይዘፈናል ብለህ ለዓለሞች አለሁ መንኩሻ አለሁ በለ እንትን የሚታሰሯት ክር አለች በውስጥ መስመር የተገነዙበት ተብሎ የሚባል ማለት ነው አይደለም። ክር መጫኛ ብታስርለት ብራዘር እንትኑ ራሱ ያ ቃጭሉ አካባቢ በቁልፍ ብትቆልፈው፣ ቁልፉን ሰብሮ በረት ሰብሮ በበረት ውስጥ ያስቀመጥከው ኮርማ በሀገሩ ሴት ጊደሮችና ላሞች ላይ እንደሚወጣ እንትኑ ያ እዚያ ቃጭሉ አካባቢ ብትቆልፈው አልኩ ቃጭሉ ይገባቸዋል። ወንድ ልጅ ከነ ቃጭሉ ተወለደ ተብሎ እንደሚባል ማለት ነው። እንዴት እንዴት ነው ግን ብታወራው፣ ኤርሚያስ እንዲህ ነው ማወራው። እኔ ጋር ብቻ ሳወራ ነው እንዳንተ ነውር የሚሆነው። ወንድ ልጅ ከናቃጭሎ ወለድ የተለየለ እንዴ? አዎ፣ ሰምተሽኛ? ላቦዘነች ጠጎነ ሶፋ ላይ ቁጭ ብለሽ የምሰሚዋ ማለት ነው። እና ብትቆልፈው ራሱ ይሄ በጣም አደገኛ ቁልፍ የሚባል አለ አይደል? በሱ ብትቆልፈው አንዳንዱ መነኩሴ ሴት ቃየ ይሰብረዋል፣ አልኩ ቁልፉን በአስማትም ይሁን በክርኑ ይሰብረዋል። ምን ሊያደርግ ብለህ እንዳተለኝ? ቀጥሎ ያለው ቆይ ቶ እሱን አሁን ኤርሚያ ስ አሁን ይህን ነገር ቁም ነገር ብለህ ታስበዋለህ ይሄ ቁም እናቀው ነው ሀገር ያወቀው ፀሐይ ሞቀው ብለህ ብትል እሺ እሺ ደግሞ ለዚህ ቁጥር አንድ ተባባሪ አሉ አንዳንድ ሴቶች አባቴ ትላለች ትመጣ አባቴ ጸሎቶ ትድረሰኝ ቡራኬውም ወም ትድረሰኝ ብሎ ይለው የትኛው ቡራኬ የትኛው ቡራኬ ነው የሚደርሰሽ አይ ኤርሚያስ፣ በቃ ዝም ብላ አታልፎ እንደ ጠየም ጠየም አድርገህ፣ የትኛው ቡራኬ ነው የሚደርስሽ? በቡራኬዎትም ትድረሰኝ ይላል ይላሉ። ከቡራኬዎት ስታፌ ተሳታፊ አድርገኝ፣ በረከቶዎት ይደርብኝ ትላለች። እሱ ያገኘሽ ቀን እላሽ ላይ ያድርብሻል ማለት ነው

የአንድነት ችግር የቤተ ክርስቲያኒቱ ሰዎች ዛሬ መርጌታ ጠልሰም ጠልሳሚ ጋኔን ሳቢ የአቃቤርስ የድጓ የቅኔ የተባለ አስማትን ጋኔንን ተሸክመው የሚዞሩ ምን ነው፣ ዝም አላችሁ? ለምን ይህን ጉዳይ አላስጮኋችሁትም? ይህን ጉዳይ እግዚአብሔር ስለሚወደው ነው? እግዚአብሔር ስለማይቃወም ነው፣ ብዙ ትኩረት ልትሰጡበት ያልቻላችሁት?